ንስሐን የምናጣበት ጊዜ አለ። አንደኛው ልብ ሲደነድን ነው። ሁለተኛው ከሞት በኋላ ንስሐ የለም። ልብ ሲደነድን ማለት ሰው እንዲህ ያረጋል። ኃጢአትን ከሰው ያየዋል። ከሰው ያየና ያደንቀዋል። ያደንቅና ይመኘዋል። ይመኝና ያደርገዋል። ያደርግና ይደጋግመዋል። ይደጋግምና ይለምደዋል። ይለምድና ጠባይ ያደርገዋል። ጠባይ ካደረገው በኋላ አለቀው ይላል አለቀው ሲል ልቡ ይደነድናል። ልቡ ሲደነድን ምን ይሆናል? እዚያ በኋላ ምንድን ነው ይባላል? ዘይ ይፈልጥ ጸጋመ ወይ ማነ ይሆናል ማለት ቀኝና ግራቸውን ይላቸው። ቀኝና ግራቸውን በሉ የማይለዩ የነነው የሰዎች በሉ እስቲ የት ናቸው ይላችሁ። እስኪ ቅድሙን ቅደም ተከተል ነገሩ ያውኑ እኔ ያልኩት አንድ ዚ ልድገምላችሁ። ሰው ኃጢአትን ከሰው ያየዋል ያይና ያደንቀዋል፣ ያደንቅና ይመኘዋል። ይመኝና ይሰራል። ብቻውን ለሆነ ሰው ወዮለት ማለት ያላገባ ሰው ወዮለት ማለት ነው። አይገርማችሁ፣ ያላገባ ሰው ወዮለት እኛን ማለት ነው። ወዮለት ለምን አለ? ቢወድቅ የሚያነሳው የለም። አሁን እኔ ለምሳሌ በአቴን ዘግቼ ብውል ጸሎት ላይ ነው የሚሆኑ አባ ነው እንጂ ሙቶ ይሆናል የሚለኝ የለም ወይ ጸሎት ላይ ይሆናል ወይ መጽሐፍ እየተመለከተ ይሆናል ይለኛል። ሙቶ ሊሆን ይችላል ብሎ የሚመጣለት አለ ሀሳቡ ራሱ። ስለዚህ ወዮለት ማለት መከራው ብዙ ነው ማለት ነው። ሀገር ለአንዱ ምንድ ነው ብቸኝነት? ብቸኝነት አንዱ ትልቅ ገርል ነው ጽኑ ገርል ማለት ነው። ሔዋን አዳምን የረዳቸው አንድ ብቸኝነቱን በማራቅ ነው ይላል። ብቸኝነቱን በማራቅ ረድተዋለች። ስለዚህ ከገድላት አንዱ ልክ እንደ ስግደት እንደ ጾም እንደ ጸሎት አንዱ ገድል የሚባለው ብቸኝነት ነው። ብቻውን ለኖረ ሰው ወዮለት። የሚያማክረው የለውም። ቢርባው ይህን ምን ላሻሽልልህ የሚለው የለውም። ቢያማው ምን ክንባሰህ የሚለው የለውም። ብቻውን ለሆነ ሰው ወዮለት። ቀጥሎሳ ሁለት የሆኑ ሰዎች ግን አለው። እነሱ ይሻላሉ። ያገቡ ሰዎች ይሻላሉ። ምክንያቱም ለምን መሰላችሁ? ባለትዳሮች አንደኛ ይረዳዳሉ። እስመ ለመጸና ይትቃወሙ ወክልየቱ። ጠላት ቢነሳባቸው ሁለቱ ባልና ሚስቱ ድል ይነሱታል። ምን አርገው፣ አንዱ ጠላት የስጋ ፈቃድ ነው። ፈቃዳቸውን እግዚአብሔር በፈቀደላቸው በተከበረ ንጹህ መኝታ ያርቃሉ። አንዱ ጠላት ደግሞ ከውጭ ቢነሳባቸው እሷ ከቤት በመፈትፈት እሱ ከውጭ በመሞገት ድል ይነሳሉ። እሱ ሲሟገት ውሎ ሲመጣ እሳት አንድ ዳር ውሃ ቀርታ። የድሮ ሚስቶችን ነው የዛሬዎችን አላየውም። ድሮ ግናቶቻችን እንደምናውቃቸው አብረው ሲያርሙ ብለው ደግሞ ማታ ደግሞ የግር ውሃ ወዝተው ይቆያሉ። አርበኞች እኮ ናቸው የእኛ እናቶች፣ ማምላክት አርበኞች፣ ልጅ አዝለው ድንች ቆፍረው አብረው ሲጎለጉሉ ሲያርሙ ውለው ደግሞ ማታ ደግሞ በጎን ድንች ይጥዳሉ፣ በጎን ጎመን ይጥዳሉ፣ በጎን የግርሃ ደግሞ እንዲያብሎ ደግሞ ሰውየው ይመጣና ቅራሬ የለም እንዲ ዛሬ ሲላታል ደግሞ። ግሩም እኮ ናቸው በእውነቱ ማለት ነው። ይህ ሁሉ ችለው ነው የኖሩት እናቶቻችን። አሁን ዛሬ እኛ ሁላችን ብንክበሰበስ እኮ እንዲህ ብለው አሳድገውን ነው። አፈርልሰው አፈርግጠው፣ እነሱ ትቢያ ለብሰው ለእኛ ልብስ ገዝተው አሳድገው እንዲህ አድርገው ነው ለዚህ ነው የእናት አባትን መከራ አትርሳ ያለ ሲራክ ሲናገር እናት አባት ትልቅ መሰረት ናቸው ስለዚህ ሁለቱ ድል ይነሱታልና ባልና ሚስት ሀያላን ናቸው እስመፈት ልስሉስ እይትበተክ ልጅ ከጨመሩ ደግሞ የሚነካቸው የለም አያችሁ ባል አንድ ሚስት ሁለት ሶስተኛ ማን ሆነ ልጅ እዚያ በኋላ ቢቸግራቸው ሰርቶ ይደርስላቸዋል እንደ ዛሬው የሚያስቸግር እንደሚያስቸግረው ልጅ አይደለም። የአስኮላ ተማሪ ትምህርት ቤት አምጡ ያልተባለውን ብር ሁሉ አምጡ እያለ ለኬሚስትሪ መቶ ብር ለፊዚክስ አንድ ሺ ለባዮሎጂ ሶስት ሺ እያለ ይቀበላል አሉ ውሸቱን ማለት ነው። እንግዲህ እነዚህ የትምህርት አይነቶች ናቸው። ለእነዚህ ሁላ ብር የሚቀበል ሊየባለ ይህ በእውነቱ አውደልድል ማለት ነው። እንደዚህ አለ አባንክ ተበድረው የማዳበር ያዳ የሚከፍሉበት አተው ተጎልቶ የሶስት ሱሪም ልግዛ እያለ እናት አባቱን መቀመቃት የሚቀጣል እንደዚህ የሚያደርገው የሚያደርጉትን ሳይሆን የሚረዳውን ልጅ፣ እንደ ይሳቅ ያለው ልጅ ሲደርስ ደፍተህ ረደኝ ባንገቴ የሚል ባፌ ደፍተህ ረደኝ ፈጣሪ ጋር እንዳትጣላ ያለ እንደ ያይቆብ ያለ ልጅ አባቱን አርዶ ራሃብ የሚያርቅ አብልቶ የሚመረቅ ክርስቶስ አባቱን እንዳከበረበት ክብር አድርጎ አባቱን የሚያከብር ልጅ እንዲህ አለ ልጅ ሲገኝ፣ አለ ቤቱን የሚነቀንቀው የለም። ወድቆ ይነሷል በእጅ ቆይቶ ይከብረዋል በልጅ ነው። ተርቦ ቢያሳድጉት ልጅ ምን ያደርጋል? እርሃብ ይከላል ይጦራል። እናት አባትን መጦር ከቅድስና ስራዎች አንዱ ነው። እናቱን ሳይጦር ቢመነኩስ እኳን ገዳምም እንዳይቀበሉት ነው የሚለው። እናቱን ሳይጦር አባቱን ሳይጦር ገዳም ቢገባ እዳለበት የፈለገ ተጋዳይ መነኩሴ ቢሆነ መጾም ባለበት ሰዓት ይጾማል፣ መብላት ባለበት ሰዓት ይበላል። ነገር ግን መጾም ባለበት ጭምር ሁሉ የሚበላ ከሆነ መብላት ባለበት ጊዜ ይታገላል። ይታገላል ማለት ነው። ለምሳሌ ሰው ምንድን ነው የሚሆነው? አሁን ሰዎች ጾሙ ሲባሉ ቢላሉ ከዚያ በኋላ ለኮሌስትሮል እየተጋለጠው አይደለም። ብዙ ሰው የሚሮጠው ኮሌስትሮልም ለማጥፋት ጭምር ነው የሚሮጠው። ጧት ጧት ሁሉ ይሮጣል ሰው ተነስቶ ማለት ነው አሁን ጧት ጧት ስገዱ ብላ ነበር ቤተክርስቲያን። ቢሰግድ ኑሮ ያን ያህል ያንን በሰውነቱ ያለውን የስብ ክምችት ለማቃጠል መከራውን አያይም ነበር ማለት ነው። አንድ ክርስቲያን በቀን 41 ስግደት እንዲሰግድ ታዟል። ለምሳሌ ማለት ነው ይህን 41 ስግደት 12 አሁነ ስሚያትና 41 ይሰግዳል። ማንኛውም ሰው በዓል ካልሆነ ማለት ነው 365 ቀን ይሄንን ሲጸልይ ምን ያገኛል ይሄ ሰው ማለት ነው። ይሄንን በሚያደርግበት ሲሰግድ ጊዜ ከፍተኛ የስብ ክምችት አይኖርበትም ማለት ነው። ስለዚህ በስተርጅና ሰውዬው ጎብጦ አርጅቶ ከፍተ በዚህ ሆዱ ገፍቶ መከራውን ያለ ጊዜው ውጣ ውረድ ስፖርት በመስራት አይሰቃይም ነበር። በተመጠነ በተመጠነ ጊዜ ምን ቢያደርግ ኑሮ ማለት ነው ቢጾም ኑሮ ማለት ነው